ሆኖች ወዳለው ግን ምን አለ መሰለ፣ ለእነሱ አንደኛ በጣም በቃ ኦፕን ሆነ ግልጽ ሆነ ትሪት ለማድረግ ብትሞክር የመጀመሪያ ባላቸው አብዩስ ሲያደርጋቸው ከነበረ ትራውማታይዝድ ሆኖ ስለነበር ያን ትራውማ ነው አንተ ጋር የሚያሳዩት። የፈለገው ሞ አንተ ራሱ በላይፍ ትራውማታይዝድ ሆነ መከራህን እያበላህ አይደል ደ ትራውማታይዝ የሚያደርግ ሰው እንዲመጣ በምንም ተአምር አፕሪሼት ሊያረጉ አይችሉም። የምሬ ነው፣ በእውነት እኔ በጣም ብዙ ያየሁት ልጅ ያላትን ሴት ብትንከባከባት፣ ብትወዳት፣ ብታፈቅራት፣ ብዙ ነገር ብታረግላት፣ የመጀመሪያ ባሏ ብዙ ጥቃት ስላደረሰባት፣ ስለተወችው፣ ምን ስላለችው የዛን ሰውዬ የፈጠረባትን ትራውማ አንተ ላይ ተተገብረዋለች። ቤት መጥተን ምግብ ስትሰራ፣ ምግብ ሰርተ ብታበላት ራሱ ያያሰልጃ አበዛበት ላለች በጣም

ገተተው እንዳያመጡ በታፕ ታፕ አርጉ። ቤተሰብ እንዳያሻሽ ያስገቡ። ታፕ ታፕ ገተተው እንዳያመጡ ማዚዛ ሲሪየስ። ሴት ልጅ አበሻ በተለ ከወለደች በጣም ኦቨር ፕሮቴክቲቭ ነው የሚሆነው። አንድ ነገር ልንገር፣ አላዛር፣ አንተ ልትረዳ ያልቻልከው ማለት ነው

ምነው አንተ በርቼ አላውቅም። ከነ እና በአመት አሁን ከስንት ሴቶች ጋር ትገናኛለህ? አላዛር እንዲሁ ዝም ብሎ እንደዛ ይባል ነገር የለም። ብሮ ዶንት ዎሪ። ዘ ኦልደር ዩ ጌት ስሎ ዳውን ታረጋለህ። አምሳ ዓመት ወንድ ልጅ ከሞላ በ24 ሰዓት ውስጥ አንዴ ብቻ ነው የሚቆምበት። ኧረ የኔ ይቆማል በየሰከንዱ። ኖ ነው አንተ አሁን እየቀነሰ ተው ተው ተው ተው

አሜሪካ ሴት ልጅ ወልዳ ሲንግል ስትሆን በተለይ ምንጃዬ ቴንክዩ ሴት ልጅ ስትወልድ ሴት ልጅ ስትወልድ በጣም ነው የምነግርህ፣ በተለይ አበሾቹን ነው የምነግርህ። አሩን ገብ አፋ ከባሪ አበሻ ሴት ልጅ ከወለደች በኋላ በጣም ኦቨር ፕሮቴክቲቭ ነው የሚሆኑት። እግዚአብሔርን ነው የምነግርህ፣ ሀቅ ነው የምነግርህ። ኦቨር ፕሮቴክቲቭ ነው የሚሆኑት። ስለ ኦቨር ፕሮቴክቲቭ ናቸው፣ ራሳቸውን ግን ይጠብቃሉ።

ለቅጥቀጣም ቢሆን በጣም ለፍተህ ነው የምታገኘው። ች ሚስ ሁልጊዜ ደግሞ የለፋህበት ነገር አሪፍ ነው የምሆንዬ አስወርድ ትራንስፎርመርዬ ለዛ ነው የምነግርህ። ዘንበላ ለቅጥቀጣ ብቻ አይደለም። አሁን አውራ፣ እኔ ያልኩህ አልገባህም። እኔ እያልኩ ያለሁት እራሳቸውን፣ ቆይ ስማኝ፣ አስጨርስም። እራሳቸውን አይጠብቁም አላልኩም እንትን አሁን ሰላም ነው። ኦኬ እንደዚህ ለያዝልሻል ስለአስቀመጥኩት ስላስ ከመትኩት ይሆናልሽ። እና አሁንም ያስተጋባል፣ ማስተጋባት ጀምሯል። አስቀምጠው ግን፣ በችግር የለውም ልክ ወይ ነው ሳውራ። ሚዩት አድርገው ወጥቼ ለሳበ የኔ አይመስለኝ። አይ እይ አሁን ሚዩት ስታደርገው ይጠፋል። አሁን እሺ ቆይ አንተ ሚዩት ስታደርግ ይወለ አሁን የኔ ነው የሱ? እስኪ ንገሩት ቆይ። የኔ ኳኳ ይላል ቤተሰብ? የኔ ኳኳ ይላል ወይስ የሱ ነው? ይፃፉልህ አሁን ሰላም ነው በቃ ሻውሪ እኔ እያልኩ ያለሁት ኦቨር ፕሮቴክቲቭ አይደሉም ዝም ብሎ ይሰጣሉ ራሳቸውን አይጠብቁም ምናምን አይደለም ያልኩ የወለደች ልጅ ዴት ማድረግ በጣም አሪፍ ነው እንዴ ልበል አሪፍ ጎኖች አሉት ግን እኔ እያልኩ ያለሁት አንደኛ ሁሌ የልጁ አባት አንተ ህይወት ውስጥ አለ እንዲህ ብሎ ነው የሚያይ የምሬ ነው አንድ የሚደብረኝ ነገር ምንም ነገር ብታረግ ልክ ያ የልጇ ባል ህይወቷ ውስጥ አለ። በቃ ሌላው ደግሞ ማለት ነው የልጇ ባል ብዙ ጊዜ መቼም ሰው ከሚወደው ጋር አይፋታም ካልቀበጠ በስተቀር በጣም በጣም አቢዝ አርጓት፣ ሀራስ አርጓት፣ አስደብሯት፣ አስደንግጧት ምናምን ነው የምትፋጠው። ቴራራይዝ አርጓት ማለት ነው። ያኔ አንተ የፈለገ ጥሩ ስራ ብትሰራላት የመጀመሪያ ባሏ ነው የምታስበው፣ እና በሱ ምክንያት አንተ ላይ ያለውን ትወጣለች ያሳለፈችው ትራውማ ምናምን ምናምን እንዳለን ንዴቷን አንተ ላይ ነው የምትወጣው። እሷን ያስደስታታል ብለህ የምታደርገው ነገር ሁሉ ለክፋት ይመስላታል፣ ትናደዳለች። የምሬ ነው። ምን ለምን ነው ሲጨርስ ልክ ሪሌሽንሽፕ ብለህ አክብራ አክብራሃት ስትጀምር ከቀጥቀጣም በኋላ ሊሆን ይችላል ብዙ ነገር ምናምን ምናምን። እስቲ ድንገት ወይ ልጇን እየተንከባከብክ ወይ ደግሞ የሆን ነገር ይሁን፣ እስቲ እንዴት እንደምትሆን አስቡ፣ እንዴት ሪያክት እንደምታደርጉ አንዱ አሁን ትራውማታይዝድ የሆነች ልጅ መጣች፣ ኤልሳ የምትባል በአስር ብር የድሮ ባልሽ በርቶ ያስወልድሻል እዚህ መተሽ ትራውማታይዝድ ሆነሽ እኛ እንትናገረለች። ምን እንደሆነ ታውቃለህ? ምንም ነገር ብታደረግላቸው አንግሬትፉል ነው። ምንም ነገር እኔ ስላጋጠመኝ እኮ ነው እንዴ።